ስኬት ሚስጥር ያኩሪድላችን፣ የብርታት መንገድ አብሮነታችን። አሰላሙ አሌይኩም ወራህመቱላ በረካቱ። የተከበራችሁ ለኛውኛ ቻናል ተከታታዮች ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላሂ ደህና ነኝ። እናንተ እንዴት ናችሁ? የጠፋ ሰው ዛሬ ብቅ ብሏል ማለት ነው። እሺ አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ግቡ ማለት ነው። በመቀጠል ደግሞ ልታበረታቱኝ ይገባል። ያለሁት ኢትዮጵያ ነው። የኢትዮጵያ ኑሮ እንግዲህ የምታውቁ ታውቃላችሁ። የምጠቀመው በነገራችን ላይ በሜጋባይት በብር ነው ማለት ነው። ያው አንዳንዴ ይህ ማብራት ሲጠፋ አብሮ ኔትወርክም ይጠፋል። ያው ልብ ለመግባትም በጣም አስቸጋሪ ሆነው ማለት ነው። እና የጠፋ ሰው ደግሞ አንዳንዴ መፈለግ አለባቸው አይደል እና ያው ብዙ ህቶች አላችሁ። በጣም የምወዳችሁ ወንድሞቼ፣ ህቶቼ ያው ቤቴን ሰረለል እያደረጋችሁ ሰብስክራይብ ላይክ እያደረጋችሁ ልታበረታቱ ይገባል ማለት ነው። በመቀጠል ያው የብዙ ህቶቻችን ኮሜንት እያገኘሁት ነው። ያኔ ሊቭ ባልገባም ዩቱብ ላይ አንዳንድ የገባ ስል አገኘዋለሁ። ላ ሀይር ጀዛችሁን ይክፈላችሁ ማለት ነው ህቶቼ ባላችሁበት ሰላማችሁ ይብዛልኝ። አሁንም ደግሞ ትብብራችሁን እፈልጋለሁ ላይክም ሼርም እያደረጋችሁ አበረታቱኝ ማለት ነው እና በመቀጠል ሁላችሁንም ወዳችኋለሁ። ሰብስክራይብ ላይክ አድርጎኝ የምለቃቸው ቪዲዮዎች ያው ይደርሳችኋል ብዬ ተስፋ አደርጋለሁ ማለት ነው። ቶሎ ቶሎ ባልገባም ቶሎ ቶሎ ግን ዩቲዩብ እየገባሁኝ አይደለም ያው በፊት ነበረ እየሰራሁኝ የነበርኩት አሁን ላይ ግን እንደምታዩት ያው ኢትዮጵያ ላይ ስለሆንኩኝ ማብራት አንዳንዴ ኔትወርክ ይያዝብናል፣ ምናምን ብዙ ኬዝ ነው እየጠፋውኝ ያለሁት ማለት ነው። እና እህቶቼ ወንድሞቼ፣ ሰብስክራይብ ማድረጋችሁን ላይክ ሼር ማድረጋችሁን እንዳትረሱት እላችኋለሁ እህቶቼ ማለት ነው። እና በተሰብስ እንዴት ናቸው ትደውላላችሁ? እንዴት ናቸው አዲስ አዲስ ዩቱበሮችስ ምን ደረሳችሁ? ሞንታይዜሽን እንደሆናችሁ አውቃለሁ። ያው አንዳንድ ቤታችሁን ሰለል እያደረኩት ነው ማሻአላህ ብያለው። አሁንም ደግሞ አዲስ የምትጀምሩ አዲስ ዩቱበሮች ተስፋ እንዳትቆርጡ፣ ወደፊት ነው መራመድ ያለባችሁ። እንዴት ነው ሰብስክራይብ፣ እንዴት ነው ሰዓትስ የምንሞላው እያላችሁ ሀሳብ አይግባችሁ። ከሰራችሁበት ታድጋላችሁ ማለት ነው በመቀጠል ደግሞ ባለፈው በለቀቁት ቪዲዮ አብዛኞቻችሁ እህቶቼ በኢሞም በዋትሳፕም እንደዚሁ ቀጥታም ደውላችሁ የጠየቃችሁ እህቶች አላችሁ። ቤቱን ወዳችሁታል፣ የት አካባቢ ነው ያላችሁ የጠየቃችሁ እህቶች አላችሁ። ይህንን ለሁላችሁም እንዲደርሳችሁ ብዬ ነው ቪዲዮ ለመስራት